ሰላም እንግዲህ ዛሬ የምናየው ስለ ሀይሉ አመርጋ ነው። ያው ከጃኖ ባንድ መሪ ድምፃዊነት ወደ ብቸኛ አልበም በጣም ትልቅ ጉጉት የፈጠረ ጉዞ ነው የጀመረው። በጣም በተለይ በነጠላ ዜማዎቹም ይታወቃል። ከባንዱ ጋር ደግሞ የነበረው የሮክ ስልት ለየት ያለ ነበር። ልክ ነው። አሁን ግን አሁን በሚል ርዕስ ሙሉ አልበም ይዞ መጥቷል። ዝማሌ የተሰኘው ዘፈን እንዴት ነው ሌሎቹን በዚህ አይነት ከፍተኛ የእይታ ልዩነት ሊበልጣቸው የቻለው? በጣም አስደሳች ጥያቄ ነው። እናም ይህን እንቆቅልሽ ለመፍታት ከአምስተኛ ደረጃ ጀምረን ፍንጮችን እየሰበሰብን ወደ ላይ እንወጣለን። ጥሩ ሀሳብ ነው። እርግጥ ነው ይሄ ትንታኔ አሁን ባለው የዩቱብ ቁጥር ላይ የተመሰረተ ነው፣ ያው ወደፊት ሊቀየር ይችላል። እውነት ነው። አሁን የተሰኘው አልበም እኮ በውስጡ አስራ ሁለት ስራዎችን ነው የያዘው እና የኃይሉ የድምፅ ብቃት ብቻ ሳይሆን የፈጠራ አሻራው በጉልህ የሚታይበት ነው። አዎ እንደ ዝም አለ፣ ማን እንዳንቺ፣ እመኛለሁ፣ ዘመዷ፣ ዘመዴ ያሉ የተለያዩ ስሜቶችን ያቃተቱ ዘፈኖች አሉት። እና ይህን አልበም ስንመረመር አንድ ነገር በግልጽ ይታያል። ምንድን ነው እሱ? የኃይሉ አመርጋ በዜማ በኩል ያለው ተሳትፎ እና ከአክሊሉ ገብረ መድኅን ጋር በግጥም በኩል ያለው ጠንካራ ጥምለት የአልበሙ የጀርባ አጥንት ነው። ገባኝ። እና ይህን እንደ መሰረት ይዘን እስቲ የአድማጩን ምላሽ በቁጥሮችን መርምር። በጣም ትሩ መነሻ ነው። እንግዲያው ፍንጭ ፍለጋችንን ጀምር። በአምስተኛ ደረጃ ላይ የተቀመጠው ስራ በ78 ሺህ ኢጣዎች ካለሽበት የሚለው ዘፈን ነው። አዎ ካለሽበት፣ ርዝመቱም አራት ደቂቃ ከ ይዜ ካለሽበት ላይ ወዲያውኑ የምናየው ያንን ቅድሜ የጠቀስኩትን ቫሲኮ ጥምረት ነው የሀይሉ እና የአክሊሉ ማለሽ ነው። በትክክል ዜማው ሙሉ በሙሉ በኃይሉ አመርጋ ነው የተሰራው። ግጥሙን ደግሞ ከአክሊሉ ገብረ መድህን ጋር በጋራ ጽፎታል። እሺ፣ እዚህ ላይ ግን የሙዚቃ ቅንብሩን የሰራው ሚካኤል ኃይሉ ወይም ሚኪ ጃኖ ነው። ከጃኖ ባንድ አብሮት የነበረው ልክ እና ከጃኖ ባንድ ጀምሮ አብሮ ሲለሰሩ በመካከላቸው ጥሩ የፈጣራ መገባባት እንዳለ መገመት ይቻላል። ምናልባትም የጃኖ ባንድን ድባብ ለናፈቅ አድማጭ የቀረበ ስራ ሊሆን ይችላል። ያነሳሽው ነጥብ በጣም ወሳኝ ነው። የሚኪ ጃኖ ተሳትፎ ያው ከበፊቱ ስራዎቹ ጋር ቀጣይነት ያለው ስሜት እንዲሰጡ ያደርጋል። እሺ ከዚህ በመቀጠል አራተኛ ደረጃ ላይ ያለው ስራ የአልበሙ መጥሪያ የሆነው አሁን ነው። አዎ ይህ ዘፈን ሰማንያ ስምንት ሺህ ኢታዎችን አገኝቷል። የአልበሙ የመጀመሪያ ትራክ መሆኑ እና የሙዚቃ ቪዲዮም የተሰራለት መሆኑ ተደማጭነቱን ከፍ ያደርገዋል። በጣም አዎ፣ ከፍ አድርጎት ሊሆን ይችላል። አለ። በጣም የአልበሙ መጠያ መሆኑና በቪዲዮ መደገፉ ትልቅ ሚና ይጫወታል። አሁን ላይም በዜማ እና በግጥም ያው የሀይሉ እና የአክሊሉ አሻራ አለ። ነገር ግን እዚህ ላይ አንድ ለየት ያለ ነገር እናያለን። ምንድን ነው? የሙዚቃ ቅንብሩ በብሩክታዊት ወርቁ ነው የተሰራው። ኦ አቀናባሪው ተቀይሯል። አው በአልበም ውስጥ የተለያዩ አቀናባሪዎች መሳተፋቸው ለድምቱ ልዩነትና ስፋት እንደሚሰጠው አመላካች ነው። የብሩክታዊት ንክኪ ከሚኪጃኖ ቅንብር ለየት ያለ ምናልባትም ለስለስ ያለ ስሜት ሰጥቶት ሊሆን ይችላል። ገባኝ። ይህ ደግሞ የአድማጩ መርጫ እንዴት እንደነካው ማየቱ አስደሳች ነው። አሁን ነው ነገሩ ይበልጥ የተጋጋለ የሚመጣው። ሶስተኛ እና ሁለተኛ ደረጃ ላይ ያሉት ስራዎች አላቸው እይታ ቁጥር በጣም የተተጋጋ ነው። በጣም ፉክክሩ በጣም ጠባብ ነው። በ89 ሺህ እይታዎች ሶስተኛ ደረጃ ላይ የተቀምጠው ዘመዳ ዘመዴ ነው ከአራተኛው በአንድ ሺህ እይታ ብቻ ነው የሚበልጠው። እውነት ነው። ይህ ስራ ደግሞ አምስት ደቂቃ ከስድስት ሰከንድ በመሆኑ ከአምስቱ ተዋዳጅ ስራዎች ረጅሙ ነው። አዎ ዘመዳ ዘመዴ ላይም ያ የተለመደው የኃይሉ እና የአክሊሉ የፈጠራ ጋርነት አለ። እዚህ ላይ ግን አቀናባሪው ኤርሚያስ ሞላ ነው። ኤርሚያስ ሞላ ኤርሚያስ በስራዎቹ ላይ ባህላዊ የሙዚቃ ስልቶች በማካተት ይታወቃል፣ እና ይሄ ዘፈን ከርዕሱ ጀምሮ ባህላዊ ይዘት አለው ልክ ባህላዊ ይዘት እንዳለው ይጠቁማል። ስለዚህ ምናልባት ለየት ያለ የአድማጭ ቡድንን ስቦ ሊሆን ይችላል። ለዘመናዊ ፖፕ ቅርብ ካልሆነው አድማጭ ጋር የሚገናኝበት መንገድ ፈጥሮ ይሆናል። በጣም አስገራሚ ምልክታ ነው። ይህም ማለት አልበም ውስጥ ለተለያዩ የሙዚቃ ምርጫዎች የሚሆኑ ሥራዎች አሉ ማለት ነው። በትክክል አሁን ደግሞ ከዘመዳ ዘመዴ በአንድ ሺህ ኢታ ብቻ በልጦ በዘጠና ሺህ ኢታዎች ሁለተኛ ደረጃ ላይ የተቀመጠውን ማን እንዳንቺ የተሰኘውን ስራኒ እሺ። የዚህኛው ርዝመት ደግሞ ሶስት ደቂቃ ከአርባ ሰከንድ ነው። እዚህ ላይ ነው እንግዲህ የመጀመሪያው ትልቁ ፍንጭ ብቅ የሚለው ኦኬ። ማን እንዳንቺ ላይ በግጥም እንደተለመደው ኃይሉና አክሊሉ ናቸው። ነገር ግን የሙዚቃ ቅንብሩን የሰራው በረከት ተስፋ ዝጌ ነው። በረከት ተስፋ ዝጌ። አዎ፣ የበረከት ስራዎች በአብዛኛውም ዘመናዊ የፖፕና የአፍሮቢት ስልት አላቸው። እና ለሬዲዮ ተስማሚ ናቸው። ሬዲዮ ፍሬንድሊ በመሆናቸው ይታወቃሉ። አዎ አዎ። ፈጣን ቴምፖና በቀላሉ በአይምሮ የሚቀሩ ዜማዎች ይኖሩታል። ስለዚህ በሁለተኛ ደረጃ ላይ መቀመጡ ይህ የፖፕ አቅጣጫ ከአድማጩ ጋር በደንብ እንደተገናኘ ያሳያል። ዋው! ስለዚህ በሦስተኛ ደረጃ ባህላዊ ይዘት ያለው ሥራ አለን፣ በሁለተኛ ደረጃ ደግሞ ዘመናዊ ፖፕ ስታይል ያለው ሥራ አለን። ልክ ነ ሁለቱም ተቀራራቢ ተወዳጅነት አግኝተዋል። ይህ የአድማቹ ምርጫ ምን ያህል የተለያየ እንደሆነ ያሳያል። አሁን ግን ወደ ዋናው ጥያቄያችን እንመለስ። እሺ እነዚህ ሁሉ ስራዎች በ88፣ 89 እና 90ሺ ኢታዎች ሲተጋጉ አንደኛ ደረጃ ላይ ያለው ስራ በድንገት ሁሉንም ትቶ ይነጉዳል። በትክክል ዝላዩ በጣም ትልቅ ነው። በጣም ሁለተኛ ደረጃ ላይ ካለው በ40ሺ ኢታዎች ወደ አሪያ አዎ በመቶ 30 ሺህ እይታዎች አንደኛ ደረጃ ላይ የተቀመጠው ዝም አለ ነው። ከዚህ ቀደም አንድ አድማጭ ይህን ዘፈን በተመለከተ ጥያቄ አንስቶልን ነበር። ይሄም ገና ከጅምሩ የፈጠረውን ተጽዕኖ ያሳያል። እውነት ነው። ዝም አለ እንዲህ በድንገት የሁሉንም ሰው ልብ የሰረገበት ምስጢር ምንድን ነው? እስቲ ከጀርባ ያሉትን ባለሙያዎችን መርምር። እዚህ ጋ ነው እንግዲህ እንቆቅልሹ የሚፈታው። ዝም አለ ላይ ዜማው የኃይሉ ግጥሙ ደግሞ የኃይሉ እና የአክሊሉ ነው። ያው የተለመነው አዎ። አሁን ግን ትልቁን ፍንጭ ልንጋር፣ የሙዚቃ ቅንብሩን የሰራው በረከት ተስፋዝጊ ነው። በቃ ልክ ሁለተኛ ደረጃ ላይ የተቀመጠውን ማን እንዳንሺ እንዳቀናበረው ማለት ነው። አዎ። ይሄ በጣም ጠንካራ ስርዓተ ጥለት ፓተርን ያሳየናል። የበረከት ዘመናዊ የፖፕ አቀራረብ በአድማጩ ዘንድ ከፍተኛ ተቀባይነት እንዳገኘ ገልጽ ነው። ይሄ በጣም ትልቅ ፍንጭ ነው። ስለዚህ የአልበሙ ሁለቱ ተወዳጅ ስራዎች በአንድ አቀናባሪ እጅ ነው ያለፉት። ግን ይሄ ብቻውኑ የአርባሽ ኢጣን ልዩነት ይፈጥራል። ዝማሌ ላይ ሌላ የተለየ ነገር አለ አለ። ለመጀመሪያ ጊዜ በአምስቱ ተወዳጅ ስራዎች ዝርዝሩ ውስጥ ስለ ሚክሲንግና ማስተሪንግ ሚክሲንግን ማስተሪንግ መረጃ ተቀሷል። የዝማሌን ሚክሲንግ እና ማስተሪንግ የሰራው አቤል ዳኝ ነው እና የይመም ማለት ነው ይሄ ሂደት በቀላል አማርኛ እያንዳንዱ የሙዚቃ መሳሪያ ድምፅ እና የኃይሉ ድምፅ በሚገባ ተዋህደው ጥርትና ኃይል ያለው ሆኖ እንዲወጣ የማድረግ የመጨረሻው የጥረት ማረጋገጫ ሂደት ነው። ገባኝ ገባኝ። ይህ ማለት ዘፈኑ በጆሮ ላይ የሚፈጥረው ስሜት እጅግ በጣም ሙያዊ እና የተስተካከለ ነው ማለት ነው። ይህም ለአንድ ዘፈን ሂት የመሆን እድል ትልቅ አስተዋጽኦ ያደርጋል። ገባኝ። ስለዚህ ዝም አለ ላይ የተሳካ ቀመር አለን ማለት ነው። ልቅ ነ የኃይሉ ማራኪ ዜማ፣ የኃይሉ እና የአክሊሉ ልብ የሚነጋግጥም የበረከት ተስፋ ዝጊ ተወዳጅ የፖፕ ቅንብር እና የአቤል ዳኝ የመጨረሻ የጥራት ንክኪ፣ በቃ እነዚህ ሁሉ ተደማምረው ነው ይህን ያህል ትልቅ ልዩነት የፈጠሩት። በትክክል አጠቃላይ ምስሉን ስናየው ኃይሉ አመርጋ በዚህ አልበም ውስጥ የራሱን የፈጠራ አቅጣጫ እየቀረጸ መሆኑን እንረዳለን። በአምስቱም ተወዳጅ ስራዎች ዜማ ላይ እጆ አለበት። ይህ ከጃኖ ባንድ የቡድን ስራ ወጥቶ የራሱን የሙዚቃ ማንነት ለመገንባት የሚያደርገውን ጥረት ያሳያል። እውነት ነው። ከአክሊሉ ጋር ያለው ግጥም አጋርነት ደግሞ ከጃኖ ጊዜ ጀምሮ የነበረው የፈጠራ ቀጣይነት ይመስላል። እስቲ ያገኘናቸውን ፍንጮች እናጠቃላላቸው። በአምስተኛ ደረጃ ካለሽበት 72 ሺህ በሚኪ ጃኖ ቅምር በ ምናልባትም የጃኖን ድባብ ለሚፈልጉ ኦ። በአራተኛ ደረጃ አሁን 88 ሺህ በብሩክታዊት ወርቆ ቅምር የተለየ ስሜት ይዞ የመጣ እነትለ በሶስተኛ ደረጃ ዘመዳ ዘመዴ 89 ሺህ በኤርሚያስ ሞላ ቅምር ባህላዊ ስልጠን ያካተተ ልቅ ነው። በሁለተኛ ደረጃ ማን እንዳንቺ ዘጠና ሺ በበረከት ተስፋዝጌ ቅምር ወደ ዘመናዊ ፖፕ ያደላ እና በአንደኛ ደረጃ ዘም አለ 130 ሺህ በበረከት ተስፋዝጌ በተቀናባበረ እና በአቤል ዳኝ በተመከ ቅራት ሁሉንም ትቶ የሄደ። ይህ ትንታኔ የሚያሻየን አንድ ነገር ቢኖር የአንድ ዘፈን ስኬት በብዙ ነገሮች ጥምረት ላይ ተመሰረተ መሆኑን ነው። ልክ ነው። የዜማውና የግጥሙ ጠንካሬ ወሳኝ ቢሆንም የሙዚቃ ቅንብሩ ስልት፣ እና የመጨረሻው የድምጽ ጥራት በአድማጩ የመጀመሪያ ምላሽ ላይ ትልቅ ተጽዕኖ አላቸው። በጣም ዝም አለ የተሰኘው ስራ በአጭር ጊዜ ውስጥ ይህን ያህል ተደማጭነት ያገኘው እነዚህ ሁሉ ንጥረ ነገሮች በሚገባ ተዋህደው ለአድማጭ የቀረቡበት ስራ ስለሆነ ነው። በተለይ የበረከት ተስፋ ዝጊ የፖፕ ስልት ከሃይሉ ድምፅ ጋር ተደምሮ አሸናፊ ቀመር የፈጠረ ይመስላል። በጣም ግሩም ትንታኔ ነው። ይህ ሁሉ መረጃ በቀጣይ ለማሰላሰል ወደሚሆን አንድ ጥያቄ ይወስደናል። ወዳጅነት የአንድን ዘፈን የረጅም ጊዜ ስኬት ይተነብያል ዝም አለ በመነሻው ያገኘውን ይህን ግዙፍ ተቀባይነት ይዞ ይቀጥላል ወልስ ከጊዜ በኋላ እንደ ዘመዳ ዘመዴ ያሉ ለየት ያለ ይዘት ያላቸው ስራዎች ቀስ በቀስ የአድማጩን ልብ ሰርቀው ይወጣሉ ጥሩ ጥያቄ ነው የመጀመሪያው ፈጣን ተወዳጅነት የሚመራው በቅንብሮ ዘመናዊነት እና በድምጽ ጥረት ሲሆን የረጅም ጊዜ ተወዳጅነትን የሚወስነውስ ምንድን ነው? የግጥሙ ጥልቀት ወይስ የዜማው ስሜት? ይሄ ያው የአድማጮችን የመጀመሪያ ምላሽ ነው የሚያሳየው። ከወራት በኋላ የትኞቹ ዘፈኖች ይበልጥ ተወዳጅ ሆነው እንደሚቀጥሉ ማየቱ የአልበሙን ኦሪጂናል ማንነት ይገልጥልናል።